አንዳንድ ጊዜ ቆሚል፣ አንዳንድ ጊዜ ቆሚልብኛል። ያው ትዕግስቱን ጨረስ አድርግና ያው በረድ እንሂድ አድርገዋለሁ። ምንም ነገር የለም። አንዳንድ ጊዜ ቆሚልብኛል።